ሂክማ የምትባል ቆንጆ መጣች። ያኔ ነው ጉዴ ነው አሁን ጀነራል መርድ ለገሰው ቶር ከሂክማ ሁለት ልጅ እንዳለው ታውቃለህ? መንታ ነው የወለደችው። ምን ትባላለች እሷ? የዚህ አድባሬ ጦርነት ነው ወይ የልጆቹ ስም? የከራ መራ ሰማታት ነው ወይ የልጆቹ ስም? አይረዝምም ወይ? ይሄ አማርኛ ነው ወይ ሶማሊኛ ነው ወይ? ሰላ ድንጋይ ምንድን ነው? ውሃ ነው ወይ ድንጋይ ነው ወይ? መቃመ ቤት ነው ወይ ደምብ ነው ወይ? አልገባንም። ሰውም ሊሚት አለው ጓደኞችም ትላንት ቃጢራ የጀመርን በመውሊድ አማካኝነት በይድ ነበርን። አይበቃም ብለው አልከሰ ወሰዱን። አይበቃም ብለው አብሬ የተወሰዱን ሰውም ሊሚት አለ። ጓዶች ከዚህ በላይ መቃም አልችልም። ከፍተኛ አርሚን የገነባ ነው ጓዶች፣ ከፍተኛ አሽቅ ከየመን ሞባይሉን እናንተም ኔትወርኩን ከዘርጋ በኋላ እስከ ወለም መሃል አምባ ድረስ የሚመረቅ መርቃኝ ነው የተገኘው በቴሌፓቲ የሚያወራ ይህን የመሰለ ጀግና ኤርገኖ ተቀያይሮ ሲያበቃ ይሄ ኤርገኖ ያንተ ነው፣ ግራዊ የኔ ነው። ተርዚናውን አስቀምጦ ይገባል። የኔ ተርዚና ትልቅ ነው። የሚወሰድበት አገር ነው የሆነው። ይሄ ነው እንደ ጀግንነት። ሰውም ሊሚት አለው ጓደኞች፣ ምን እናርግ? ይሄ ገበሬ በአድዋ በሽሬ በአክሱም ወዘተርፈ ተርፈ አብዮት ጠባቂ ሳይቅም እንዳላስቀመው ሁሉ አረቄና ጅኑ ይዞ ነው ቁጭ ያለው። ይሄ ነው የሆነው። ከዛሬ ነገር ደስ የገቡ ከምቦጫ ገቡ ይባላል። እንደ ሙሽራ እነሱን ቁጭ ብሎ መጠበቅ ሽርጥ ቁጭ ትላላችሁ፣ ሽርጣችሁን አድርጋችሁ እርገናችሁን ታደርጋላችሁ። ከዛሬ ነገር ደስ የገቡ እንደ ሙሽራ መጠበቅ ነው ነው። ገና ለገና ጦርነት ሄጄ ቅሜ መርቅኝ ጨብሳለሁ በማለት 25 ግራም ባህር ዳር ቅሞ ከምቦጭ ጋር ቀላቅሎ የሚሞት ልጅ ነው የሚላክልን ያለው። የሺሻ እቃ መጣን፣ ሙአሰላ መጣን፣ ምንጣፋ መጣን፣ ልብና መጣን እስቲ ወንድ የሆነ ኢትዮጵያ የቃሚ ነው በባዶ ሆዶ ቁሞ የሚሞት ታጋይ ወልደ ስላሴ ምንድን የሆነው እኔ ለዚህ ሀገር ባረቅ ይቀማለሁ ብሎ ድፍት ያለው ማንን አይቶ ጋሽ ስብሀትን አይቶ ጋሽ ስብሀት አንዴ ለየለት ሰው ነው አንዴ ትኩሳት ይላል ስለ ሀገር ፍቅር አንድ ነገር ጣፍ ምን ነው አይጽፍም አልሆንም ሞከር ሞከር አልሆንም ሰላሳ አመት ነው እኔ ከሚስቴ ለመውለድ ሞከር መጨረሻ ላይ ከሰራተኛ ዘጠኝ ወለድ ይሄ ነው እና ቤቱን ጀምረን ስናበቃ በፍጹም ባልጠበቅነው ሁኔታ ሻይ ቡና የጀበና ቡና አለ ብለን ዙምባቤ ብሄድንበት ከስልጣን ወዳቸዋል ብለን ዱቅ ብለን የቀረነው እኔ ነኝ። መሰረ ደሞ ሌላ ጥቁር ሙጋብ የሚባል በኋላ ብሩ እንደዚህ እስከ ሰማይ ድረስ ከተቆለለ በኋላ ግዛ የሚባል ግማሽ በለጫ አይገዛም። በጋሪው ይደብር ከጋሪው አንሳል። ይሄ ነው ነው። ምን አይነት ግፍ ሰርተን ነው ህዝቡ ላይ? እውነት እስቲ እንነጋገር። ሀገራችንን ጠልተን ነው? እንቅልፍ የለንም።